ሁሉ ነገር አልቋል፣ አባቴ ተቀብሯል ምናምን። ልክ ቤት ሲሄድ ሁሉም ሰው ሲያይኝ ይሄን ነበር መግደል ምናምን ይላል። ጠዋት ላይ ወደ ትምህርት ቤት ነበር ያድኩት። ስመለስ ሰው ተሰብስቧል፣ ወንድሜ ራሱን አጥፍቷል። ክላስ ውስጥ በጣም ከበር ነበር። ድጋሚ ሌላ ዲዛስተር ነው ለእኔ። በወንድሜና በአባቴ ሞቶች ውስጥ እግዚአብሔር ከሀዘን ይልቅ ሁለት ጥበቦች ና ያስተማሪ አዘይንዶፍ ዘዴ ወጣትነት ምንም እንዳልሆነ ገባኝ። በቃ ለእግዚአብሔር ፐርፐዝ ካልተጠቀምንበት የፈለገ ቦዲ ቢውልደር ብንሆን ወጣት ብንሆን ምንም እንደማናመጣ ተረዳ። ስሜ ቢኒያም ተስፋ ይባላል። የመጣሁት ከአርሚ አገልግሎት ነው። ዛሬ ደግሞ ይዤላቸው የመጣሁት የህይወት ምስክርነት ነው። በመጀመሪያ ከሁሉም በፊት እዚህ ያደረሰኝን እግዚአብሔር ማመስገን እንፈልጋለሁ። በመቀጠል ደግሞ በብዙ ነገሮች እና በብዙ ትጋቶች የተጋበኝን በብዙ ትምህርቶች ያነጸኝን መንፈሳዊ አባቴን ቴንኪ ማለት እፈልጋለሁ። በመቀጠል ደግሞ አርሚ ሊደሮችን ቴንኪ ማለት እፈልጋለሁ። ያው እንደ እንደሰማችሁት ስሜ ቢኒያም ተስፋ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው እና በብዙ ነገሮች ውስጥ ሳድግ እናቴ በጌታ አልነበረችም፣ አባቴ ግን በጌታ ነበር እና በብዙ ኮንፊውዥኖች ውስጥ በብዙ ግራ መገባቶች ውስጥ ነበር ያደግኩት፣ እና ልጆኛ አንድ ቀን ቸርች ሜጄን አስተውሳለሁ። እና ከዛ ቸርች የተገረፍኩትንም ግርፌ አስተውሳለሁ። ፕሬይዝ ጋድ። እና ከዛ በኋላ ያው በቃ ክርስቲያኖች እና በጌታ የሆኑ ሰዎች በጣም ኢቭል ነበር ይመስሉኝ፣ እና በጣም ነበር የሚከብዱኝ ሳያቸው እራሱ። እና በብዙ ነገሮች ውስጥ ሳልፍ በጣም ነበር የሚከብዱኝ። እና ግን ያው እያደግኩኝ ስመጣ አስረኛ ክፍል አስራ አንደኛ ክፍል ስገባ እና ብዙ አንዳንድ ነገሮችን ማመዛዝን ስጀምር ራሴን ስችል እድሜ በራሱ ደግሞ ይዞት የሚመጣውን ነገር ይዞ ሲመጣ ብዙ ጥያቄዎችን መጠየቅ ጀመርኩ። እግዚአብሔር ማንነው ወዴት ነው? ኬት ነው የመጣው? እሱ ራሱኛ ለምን ፈጠረን? በቃ እኔ የሚመስለኝ በቃ እግዚአብሔር ፈጥሮን የሆነ ፐዝል እየተጫወተብን ነው ይመስለኝም። ቢኮዝ በቃ ማየው ነገር የምሰማው ነገር በጣም በቃ የሚያስፈራ ነው፣ የሚያስጨንቅ ነው። በብዙ ስቃይ ውስጥ ነው ማልፎ እና ለካ ከራሴ መስለኝ ነበር ለካ ጋንንት ነበር እንደዛ ሚያሳስበኝና በቃ በቻልኩት ሁሉ በቃ የሰው ልጆችን ለማዳን ታጥቄ ተነሳሁ። በቃ ፕሬዝ ጋድ ልቤ እጅ ተነሳሁ። በቃ እና ከዛ ብዙ ታሪኮችን እሰማለሁ፣ ብዙ ነገሮችን ስለ ዲያብሎስ እሰማለሁ። ስለዚህ እግዚአብሔር የሚባል አምላክ አለ ዲያብሎስ የሚባል ደግሞ የሆነ ክሪቸር አለ ግን እግዚአብሔር ፈጥሮት ሬዚስት ማድረግ አልቻለም ብዬ ነበር ማስበውና ስለዚህ በቃ ዲያቢሎስ እንግዲህ ይሄ ሁሉ 2000 ዓመት ያካበተው ልምድ ስለሆነ ለዚህ ያበቀው እኔም ራሴን በእውቀት ማሳደግ አለብኝ ማሳደጋለብኝ ብዬ አሰብኩኝና ዋንዴ ከዲያቢሎስ ጋር ተገናኝተን በእውቀት ነገሮችን አግባቧለሁ ብዬ ነበር ማስበውና በጣም ብዙ መጽሐፎችን ማንበብ በጣም ብዙ ነገሮችን በቃ ሰው መስማት እውቀት መስማት በጣም ደስ ይለኛልና ረጅም ሰዓት ከኩዮቼ ተነጥዬ ዩኒቨርሲቲ ግራጁዌት ያደረጉ ፍልስፍና የሚመቻቸው ሰዎች ጋር ነበር ሙለውና በቃ የሆነ ሰዓት ላይ በጣም ፋር አዌይ ሄድኩኝና አንዳንድ ነገሮች መለማመድ ፈለግኩኝ። ከዛ አንድ ጓደኛ የተዋወቅኩኝና አይ ሪሜምበር ና በጣም ሲወሶ ማቹርድ ነው። በቃ እያንዳንዱ ለሚያወራው ነገር ወርድ ባይ ወርድ ጥሩ የሆነ ምክንያት ነው የሚሰጠውና ያለው እውቀት በጣም እንትናለኝ እና በእኔ እድሜ ነው። ስለዚህ እንዴት ሊሆን ቻለ ብዬ ከሱ ጋር አብረን ማጥናት አብረን ማደር ምናምን ጀመርን እና አብረን ስናድር ትዝ ይለኛል፣ ድንገት ተነስቶ ሌሊት ይቀመጣል። ምን ሆነ ነው ምናምን ስለው አይ ቆይ ተፈጥሮን እያዳመጥኩ ነው፣ አንተ ተኛ ይለኛል። ና በቃ በጣም ነበር ኢምፕረስድ የሚያደርገኝ። ከዛ በቃ እኔ ከሱ ብሼ የተገኘው በብዙ ነገሮች ውስጥ ብዙ መጽሐፍቶችን ማንበብ ብዙ ነገሮችን ማድረግ አንዳንድ ታሪኮችን ታሪኮችን ስለ ዲያብሎስ የሚነገሩ ታሪኮችን ማንበብ ማጥናት ብዙ ነገሮችን እና ከዛም በኋላ ዋን ቱ ዋን በቃ ወንጌል መስበክ ጀመርኩ። የራሴን ወንጌል መስበክ ጀመርኩኝ እና ያገኟቸውን ሰዎች በሙሉ እነግራቸኋለሁ፣ አሳምናቸኋለሁ። እና ኢቨን አይ ሪሜምበር እና ሁልጊዜ ቢሆን ይጠሩኛል። በቃ ከሆነ ጊዜ በኋላ እስቲ ንገረን እንዴት እንደዚህ ልታወቅ ቻልክ ምናምን እና በራሱ ያይዞት የሚመጣው ኤንቫይሮመንታል በጣም ደስ ይላቸዋል ብዙ ነገሮች እና ለካ ሳላስበው ወንድሜ ከኔ በባሰ ነገሮች ውስጥ ገብቷል እሱ ደግሞ እኔ ብቻ ነው የሚመስለኝ ነበር ለካ የዴቪል አታክ ለሁለታችንም ነበር እና እሱ ደግሞ ጭራሽ ከናቹራል አለም ወጥቷል ብዙ ነገሮች የሚያደርጉት ነገር ኖርማል አይደለም የሚያደርገው ነገር ኢቨን ፔን አይሰማውም ምንም ነገር ፔን ነገር የሚባል ነገር አይሰማውም ኤቭሪቲንግ ሪዚስት ማድረግ ይችላል እና ከዛ አንዳንዴ በቃ የሚያደርጋቸው ነገር በጣም ቢዮንድ አወር ኢማጂኔሽን ነው በጣም ነበር የሚከብደው። ቢኮዝ አንዳንዴ ሰዎችን ላይፍን ዊን ማድረግ ካልቻሉ እንዲኖሩ ዊን ማድረግ ካልቻሉና በብዙ ችግሮች ውስጥ ደግሞ እያለፉ ከሆነ እንዲሞቱ ነበር የኛ አስተሳሰብ የነበረው። እና ኢቨን እንስሳ እንኳን የታመመ ወይ ደግሞ የሆነ ፓራላይዝ እንዲሆን እንስሳ ካገኘ በእጁ ይዛቸው እና ይገላቸዋል። እንደዚህ በጣም ብዙ ፋራ ወይ ሄደ እና ከሰው አንዴ ዘጠነኛ ክፍል እያለሁ አንድ ጓደኛዬ ነበር እና በጌታ ነው እሱ እና ወንጌል ይነግረኛል፣ እኔም የራሴን ወንጌል እነግረዋለሁ፣ እሱም የራሱ ይነግረኛል። ከዛ ለምን ቸርቻ እንሄድም ምናምን አለኝ። ከዛ ኢትሶኬ በቃ እንደውም ይሄ ጥሩ አጋጣሚ ነው ለን ያልኩኝ፣ ቢኮዝ አንተ ስለማታምነኝ ፕሮስ ጋር ዋናውን ሰብዲው ላርግና በቃ አንድ ላይ ሁላችሁም ያልቅላችኋል ምናምን አልኩት። ና እዚህ ይለኛል። ከዛ መጣውኝ እዚህ ተካፈልኩኝ፣ አንድ ሁለት ሶስት ፕሮግራሞችን ተካፈልኩኝ። ከዛ ሲያስተምር ጥሩ ነው የሚያስተምረው ግን ይሄ ስለ እግዚአብሔር ያለው መልካምነት ሲናገር አይመቻኝም ነበር ቢኮዝ እግዚአብሔር ኤግዚስት ቢያደርግ ለምንድን ነው ሁሉ ነገር ሀፕን የሚሆነው ብዬ ነበር ማስበውና ስ እስቲ ይጸልይልን ምናምን አለኝና በቃሽ እንደዛ ከሆነ በጣም ጥሩ እኔም ይጸልይልን ብዬ ወጣሁኝ ከዛ ተጸልይልኝ ምናምን አይቶት እኔ መውደቅ ነበር መሰለኝ ግን አልወደኩም በጊዜውና አይ በቃ የሁለታችንን ፓወር ሬዚስት ተደራርገናል ሁለታችንን ብዬ አሰብኩኝና ነገርኩት ለእሱ። በቃ በቃ አይ ከዚህ በኋላ ቢበቃ ይሻላል አንተም ቢሆን ብዙ አትጃጃል። እግዚአብሔር ምና ምና የምትለውን ነገር እንትንበልና በቃ እንትንበለ አልኩት። በቃ እሱ ብዙ ጊዜ እንትል ይለኛል። ሶስት አመት ሆነ፣ ሁለት አመት አለፈ፣ አመት አለፈና ከዛ በዛው ሁሉ እግዚአብሔር ቃሎች ውስጥ እየተማርኩኝ፣ ዋንዴ አንድ ልጅ ነበረ ቸርች እንደመጣውኝ አካባቢ በጣም ፎሎ ያደርገኛል። የምፈልገውን ገንዘብ ይልክልኛል። ማድረግ የምፈልገውን ነገር ያደርግልኛል። አንድ የስልክ ጥሪ ከደወልኩለት ኤቭሪቲንግ ነው የሚያደርግልኝ። እና አመት ሆነ ሁለት አመቱ፣ ለምን እንደሆነ አይገባኝም። እንደዛ አያውቀኝም። ፐርሰናል ቀጥታ መጥቶ ብቻ ስልኬን ተቀበልኝ። ከዛ በቃ ብዙ ነገሮችን ያደርጋል። እና ግራ ይገባኝ ነበር፣ ለምንድን ነው እንደዚህ የሚያደርገው ብዬና ዋን ዴይ ወደ ቤት እየሄድን ምን አለኝ፣ ታውቃለህ? ግን ቢኒያም አለኝ፣ የዛን እኔ የስልክህን ስቀበል ትዝ ይልሃል አለኝ። አዎ ትዝ ይለኛል ያልኩት። የዛን እኔ የስልክህን ስቀበል ኤግዛክትሊ መንፈስ ቅዱስ ነው ይሄ ልጄ ነው እና ፐርሰናሊ ትሪት አድርገው ብሎ ስልክን የተቀበልኩት። እና ያ በጣም ከባድ ነበር ለኔ ቢኮዝ ከእግዚአብሔር አጌነስት እየሰራው፣ እግዚአብሔር ግን ልቡ ሁሌ እኔ ጋር ነው እና በጣም ነበር ልብ የተነካው ብዙ ነገሮች በቃ፣ እግዚአብሔር እንዴት ለኔ ያለው ፍቅር ሳስበው ለካ የኔ ክፋት ከሱ ፍቅር እንደማይበልጥ ተገነዘብኩኝ። እና በቃ እያለቀስኩን ወደ ቤት እየሄድኩት ምን እንደማድረግ ግራ ገብቶኛል ምናምን ከዛ በደንብ ቸርች መምጣት ጀመርኩኝ ብዙ ነገሮች ማድረግ ጀመርኩኝ ምናምን ከዛ ፋይናሌ በጌታ ቤት ጸንቼ መኖር ቻልኩኝ ግን የመስከረም ሁለት እዚህ ይለኛል ቴስቲሞኒ ቀን ነበርና የቴስቲሞኒ ቀን አባቴ ወደ ጌታ ሄዶ ነበርእና እኔ ደግሞ በቃ ቴስቲሞኒው እንዳታልፈኝ ነው በቃ በሚገርም ጥማት ውስጥ ነኝ በሚገርም ረሃብ ውስጥ ነኝና ያች ቴስቲሞኒ ለእኔ እንደ እድል ነበረች ለቀን እና መጣውኝ እዚህ ከዛ እንደ ድንገት ቀብር አለፈኝ ምናምን እና ሁሉ ነገር አልቋል። አባቴ ተቀብሯል፣ ምናምን ልክ ቤት ሲሄድ ሁሉም ሰው ሲያይኝ ይሄን ነበር መግደል ምናምን ይላል። ምን ነው ባልወለድኩት የሚባለው እንደዚህ አይነት ልጅ ነው ምናምን ይላል። እና እኔ አልገባኝም ምን እንደሆነ። እኔ ለጽናና የሄድኩት ጭራሽ እነሱ ሌላ ታሪክ ውስጥ ነው የሚያወሩት እና ምን እንደሆነ ግራ ገባኝ። ልክ ቤት ስገባ አክስቴ እየተጣላች ነው ከሰው ጋር፣ እሱ አይደለም እሱ ነው፣ እሱ አይደለም እሱ ነው ይባላል። ከዛ ግራ ገባኝ ምን እንደሆነ። ከዛ ተቀመጥኩኝና ተጠረውና በቃ መጨቃጨቅ ጀመርና፣ አንደኛው ልጅ ምን አለ፣ መገናኛ ላይ ማይክና እንትን ይዘህ ስትሰብክ አይቼሃለሁ አለኝ። እዛ ቀጥታ ሊመታኝ ነው የሚመጣው። እኔ ለቅሶ ላይ ነኝ፣ አስቡት። በአባተ ለቅሶ ጊዜ ቀብሩን ካን ሳትገኝ አንተ እየሰበክ ነበር አለኝ። አረ ተው፣ እኔ ብቻ። ከዛ ግራ ገባኝ። ከዛ ለካ አንዱ ልጅ ቪዲዮን እያየው ነው የቴስቲሞኒው ፕሮዬስ ጋር። ለካ ብዙ ሰዎች ቁጭ ብለው የሚሳደቡት ጎስፕል ቲቪ እያዩ እንደሆነ አሁን ገባኝ። በቃ እና ቴስቲሞኑን አይተውታል። ሁሉም ሼር ይደረጋሉ እዛው ለቅሶ ላይ። ከዛ ለማዘር ይሄዱና ይሄ ነው ልጅሽ ምናምን ብሎ አሳያትና ለእኔ በጣም ከባድ ጊዜ ነበር። በዛ ጊዜ ደግሞ እስከዛው ጊዜ ድረስ በእኛ ስፈር በጌታ መሆን ማለት በጣም ከባድ ነው። ብዙ ነገሮች ነው የሚደርስባችሁና በእናቱ ቤተክርስቲያን ወይም ደግሞ በሌላው በእኔ በነበርኩበት በዝማሬ ያገለግል ነበር። እና የዛን ቀን ነው በጌታ መሆንን ያወቁት ቪዲዮን የሚያዩት የዛን ቀን ነው። በጌታ መሆንን የሚያወቁት የዛን ቀን ነው እና በቃ ሁሉም ሰው በቃ እያሰበ የነበረው ምንድ ነው ይሄ ልጅ የሆነ ገንዘብ ተቀብሎ በቃ ሃይማኖቱን ለማፍረስና እዛ ያሉትን ልጆች በቃ ሊሰብክ ነው እዚህ የተላከው የሚል ሀሳብ ደረጃ ደረሱና፣ በቃ ከዛ በኋላ ላይፌ በሙሉ ማንም ሰው የሚያወራኝ የለም፣ ሰፈር ውስጥ ማንም የሚያናግረኝ የለም። ኢቨን እንኳን አዝኜ እንኳን የሚያጽናናኝ ሰው አልነበረም። በቃ እየሰማኋቸው ስለ እኔ መጥፎ ነገር ሲያወሩ ነው የምሰማቸው። እና እናቴ ያዝናብኛለች፣ ፋሚሊ አዝኖብኛል የሰፈር ሰው አዝኖብኛል። ህይወት በጣም ስትራግል አረግኩኝ እና 2014 ላይ ያሬ ነበር እና አንድ ልጅ መጣና አንተ ለምን ኢቫንጀሊዝም ቲም አገባም አለኝ። ከዛ እኔ ምን እንደሆነ አላወቅኩም፣ ብቻ ኢቫንጀሊዝም ምንም እንደሆነ የማውቀው ታሪክ የለም፣ ዝም ብዬ ገባሁኝ። የዛኔ ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ ነበር እና በቃ ማክሰኞ ዘጠኝ ሰዓት ነው ሐሙስ አስር ሰዓት ነው ምናምን። ከዛ ጠዋት መምጣት ጀመርኩ። ሁለት ሰዓት ላይ ጠዋት ሁለት ሰዓት እመጣለሁ፣ ሲዲ እሰማለሁ፣ ጸልያለሁ፣ ምሳ በላለሁ። ከዛ ቀን ሙሉ ውዬ ማታ ነበር ወደ ቤት የምሄደው ቢኮዝ የትም ውልበት የለም። ሰፈር ውስጥም ከዋልኩኝ ማንም ሰው ፊቱ ራሱ በቃ ያስታውቃል። ገና በቃ የሆነ እንዴት ነው ደንፍላት የያዘው ሰው እንዳለ ሰው ይስበቅ ያስታውቃል ፊታቸው ራሱ። ከዛ በጣም 2014 ሙሉን የብቸኝነት አመት ነበር ያሳለፍኩት ከዛ ፋይናሊ ግን አንድ ጓደኛ ተዋወኩኝና በጣም የሚገርም ሰው ነውእና ጓደኞቼ በዚህ አጋጣሚ በጣም ቴንክ ሶ ማች ማለት ትፈልጋለሁና በቃ ከወንድም በላይ ነው ትሪት የሚያደርጉኝና ከዛ ይባስ ሁሉ ደግሞ የሱ እናትና እህቶች በቃ እንደ ቤተሰብ ነው አክሴፕት ያደረጉኝ ነኝ። ከዛ በቃ ሙሉ ነገሬን ህይወቴም ኑሮዬ ምናምን እዛ ቤት ሆነ። በቃ እዛ ቤት ሄዳለሁ፣ ቁልፍ ይቀመጥልኛል፣ ቁልፍ ከፍቼ ይገባለሁ። በቃ ሲዲ ጻፋለሁ፣ ምን ላለሁ ምግብ እዛ ነው በለው። ሙሉ ላይፍ ኢን ስቲል ነው ድረስ እዛ ቤት እንትን አልኩኝና ትዝ ይለኛል ከእህቷ ልጅ ጋር ና አለችኝና የዛኔ ኢንትራንስም ውጤት ፌል አድርጎ ነበርና ና የግል ትምህርት ቤት በሜዲካል ሳይንስ ውስጥ በክሊኒካል ፋርማሲ አስመዘግበችኝ ሄደ። ከዛ በየወሩ ትምህርት ቤት ትከፍልልኛለች፣ በየወሩ ገንዘብ ትልክልኛለች። ኤኒቲንግ እና ኢቨን ትምህርት ቤት እንኳን ስቀር ደውላ ቼክ ታደረግ ነበር እ እና በቃ በጣም ነበር የሚገርም ማለት እኔ ማንኛ የሁሉ ነገር ትሪትመንት የሚደረግልኝ ብዬ ይገርመኝ ነበር። እና እግዚአብሔር በብዙ ነገር ረዳኝ። 2014 አለፈ፣ 2015 አለፈ። ከዛም በኋላ እግዚአብሔር ከብዙ ነገር ዴሊቨር አደረገኝ እና በአመት ከስድስት ወሩ ወንድሜ አረፈ። ጠዋት ላይ ወደ ትምህርት ቤት ነበር ያድኩት ስመለስ፣ ሰው ተሰብስቧል። ወንድሜ የራሱን አጥፍቷል። ክላስ ውስጥ በጣም ከበር ነበር። ድጋሚ ሌላ ዲዛስተር ነው ለእኔ። ሰዎች ደግሞ አሁንም እያሉ ያለ ቢኮዝ ኦፍ ዩ ይሄ ነገር ሀፕን እያደረገ ያሉት ነው የሚሉኝ፣ አንተ ነህ የሁሉ ነገር ያመጣው ነበር የሚሉኝና በብዙ ነገሮች ውስጥ አለፍኩኝ። ከዛ በኋላ በቃ ይሄ ቤተሰብ ለእኔ መጠለያ ነበር እና በጣም ቴንክ ሶማች በዚሁ አጋጣሚ ስላመንሽብኝና ብዙ ኢንካሬ ስላደረግሽኝና በቃ በጣም ከባድ ነበር ያ ጊዜ ቢኮዝ እናንተ መጽናናት አትችሉም ሰው ሁሉ ሳያችሁ ከመጽናናት ይልቅ መሳድብ ነው እንትን የሚለው እኔ አንድ ቀን ትዝ ይለኛል እየሄድኩኝ አንድ ልጅ ሊመታኝ እየሮጠ ይመጣል። ምን ሆነህ ነው ምናምን እለዋለሁ እና አንተ እንዴት አባቴን ሳቀብር ወንድም እንደዚህ ሆኖ ምናምን እና ብዙ ነገሮች እንትን አልኩኝ እና በዚህ ሁለት ሞቶች ውስጥ በወንድሜና በአባቴ ሞቶች ውስጥ እግዚአብሔር ከሀዘን ይልቅ ሁለት ጥበቦችን ያስተማሪ አንደኛው ጥበብ ምንድነው? የኔ አባቴ እኔ ከመወለዴ በፊት ነው በጌታ የነበረውና በብዙ ስኬት ውስጥ ብዙ አገልጋይ ነበር በጣምና ብዙ ሰዎች እሱ ራሱ ከሱ ጋር አሁን ያገለገሉ የነበሩት እዚህ ቸርችም ሌላ ቸርችም አሁን ስቲል ነው እያገለገሉ ያሉና የሆነ ቀን ነው አለኝ እና ልክ እንትን እያለ እያወራን የሆነ ቀን ነው ብቻ የሆነ እንትን ቤት ከብቼ እንዴ ምን መጠጥ እንዴት እንደጠጣው አላቅም ማለት ጀስ ለኤንጆይመንት ነው የጠጣሁት፣ ግን ከዛ በኋላ 25 ዓመት ድፍን በመጠጥ ይሁት ውስጥ ነው ያለፈው እስኪያርፍበት ድረስ እና እዚህ ቸርች መጥቶ ጌታን ተቀብሎ ሊጸለይለት ዊዝን ፍራክሽን ጌታ ጌታን የሚቀበሉ ተጠርተው ሊጸለይለት ትንሽ ደቂቃዎች ሲቀሩት ከስራ ተደወልና አሁኑኑ ካልመጣ ተባለ አሁኑኑ ካልመጣ ኤቭሪቲንግ በቃ ሉዝ ታደርጋለህ ስራ ተባለና ሄደ። እሱ ወደ ስራ በቃ አበቃ። ከዛ በኋላ በሳምንቱ ተኛ በዛው አረፍ እና አሁን በህይወቴ ላይ ሳሰቡ ቸርች የመምጣትና ያለመምጣት ጉዳይ የህይወትና የሞት ጉዳይ ነው ለኔ ቢኮዝ እግዚአብሔር ብዙ ነገር አዘጋጅቶልን እዚህ ጋር ብዙ ነገሮችን አዘጋጅቷል። ብዙ ነገር ሊሰጠን ኤክስፔክት እያደረገን እኛ ግን በብዙ ነገሮች ስንኳትን ነው ምንለው። እና ቸርች ላለመቅረት ወሰኩኝ። ከዛ በኋላ እና ምንም የአገልግሎት ስልጠና ሀሙስ ኬሮ ቢሆን ምንም ቢሆን የአገልግሎት ምንም ቸርች ብቻ ያለበት ቦታ ይሁን፣ ከሰኞ እስከ ዓርብ እዚህ ቸርች ነኝ። ቢኮዝ አሁን ለእኔ የህይወትና የሞት ጉዳይ ነው የቸርች ጉዳይ። ከዛ ወንድሜ ሲሞት ደግሞ ሁለተኛውን በጣም የሚገርም ጥበብ እግዚአብሔር አስተማሪ አንድ ቀን የፋውንዴሽን የተማሩት ሉዲምቱ የመንፈስ ቅዱስ ሙላት ቀን ነበር፣ እና ጀስትን ብዬ ነው ጆይን ያደረኳቸው እና በቃ ሰው በመንፈስ ቅዱስ ይሞላል ምን ይላል ብዙ ነገሮች ያለው እና ልክ ጨርሰን ስንወጣ እግዚአብሔር አንድ ነገር ተናገረኝ። አይ ወጣትነትን እግዚአብሔር ያየለ ቦታ እንድትደርስ ግባት፣ ማታደርገው ከሆነ ዲያብሎስ ያየለ ቦታ እንድትደርስ ግባት ታደርጓለል። እና በቃ ከዛ በኋላ በቃ በእግዚአብሔር ቤት ጸንቼ ለመተከል አዘይንዶፍ ዘዴ ወጣትነት ምንም እንዳልሆነ ገባኝ። በቃ ለእግዚአብሔር ፐርፐስ ካልተጠቀምንበት የፈለገ ቦዲ ቢዩልደር ብንሆን ወጣት ብንሆን ምንም እንደማናመጣ ተረዳሁኝ። ከዛ ኤቭሪቲንግ ከላይ ላይፌ በሙሉ ከቸርች ጋር የተያዘ ሆነ እና በብዙ ቻሌንጆች ውስጥ አለፍኩኝ። ከዛ በኋላ ደግሞ እግዚአብሔር በብዙ ነገሮች ባረከኝ። ከዛ በአርሚ እንትን ውስጥ በካዶ ሴል ግሩፕ ውስጥ በሊደርነት አሳይን ተደረግኩኝና አሁን ደግሞ ሌላ እንትን ነው ቢኮዝ መጽሐፍ ቅዱስ ሲናገር ወንድሞች በብረት ቢሆን እንደ አሮን ጢም ነው ይላል፣ ከራስ እንደሚወርድ ነው ይላል። ቢኮዝ ከሊደሩ ማይወርድ ነገር ከሌለ ከስር ያሉት ነገር ምንም አያገኙ። ራሴን በእግዚአብሔር ቃል በደምብ ኪዩፕድ ማድረግ ነበር በብዙ ነገሮች እንትን እና በእግዚአብሔር በዛ ነገሮች ውስጥ በብዙ ሰራኝና፣ አሁንም በሆሊ ፋሚሊዎች ውስጥ በሊደርነት አገለግላለሁና እግዚአብሔር በብዙ ነገር ረዳኝ እና ከምንም ነገር በላይ ግን በቃ እግዚአብሔር ወጣትነቴን ለእግዚአብሔር እንድሰጥ ነበር ብዙ በቃ እግዚአብሔር በቃ የሆነ እንዴት እኔ ብዙ ሰዎች እኔ ማውቃቸው በሞት ነው። ሁሉም እያለቁ ያሉት እኔ ጓደኞቼ ጨምሮ፣ ወንድሜን ጨምሮ ብዙ ሰዎች ዲያብሎስ ሁለተኛ እድል በማዳግ መልኩ ነው በሞት እያጠዋቸው ያሉት ኤቭሪቲንግ በዙሪያ ያሉ ሰዎች በሙሉ ወይ ይሞታሉ ወይ ደግሞ ከባባር ነገሮች ይደርስባቸዋል። እና እኔ ግን ፎር ሳም ሪዝን የእግዚአብሔር መልካምነት ሆኖ በብዙ ምሕረቱ በብዙ ቸርነቱ እግዚአብሔር እዚህ አስቀምጦኝ ስቲል ነው፣ በቤቱ ነኝ። እና ከምንም ነገር በላይ በቃ ይገርመኛል፣ የእግዚአብሔር ፍቅርና የእግዚአብሔር ቸርነት ቢኮዝ እኔ ከሷ ጌነስት ነበር እየሰሩ የነበረው ግን እግዚአብሔር ግን በቃ

እና አራት ዓመት ጋፓ አለ ሚኒስትሪ አለ ነው የተፈተን ነው እና እጁ ተነቃክሷል ሰውነቱ እንዳለ በቃ የማይሆን ነገሮች ውስጥ ነው የገባው። እና እየነገረኝ አንዳንድ ነገሮች ድሮ በተለያየንበት ጊዜ ከተለያየ ከተወሰነ ጊዜ በኋላ ነው ፒያሳ ላይ ሌብነት የጀመረው። እና ብዙ ነገሮች ውስጥ ገብቶ ጓደኛው አንደኛው ጓደኛው በአንገቱ ላይ ተወክቶ ነው የሞተው። እና እሱም አራት ዓመት ሲታሰር ሲፈታ ምን ሲል በቃ ላይፉ በሙሉ ሙሉ በቃ ሰውነቱን ሲያሳይኝ በቃ በጣም ነበር እንትን ያልኩት። ና እግዚአብሔር ግን የፈለገን ያክል በብዙ ክፋቶች ውስጥና በብዙ ኃጢአቶች ውስጥ ብታልፉ የእናንተ ክፋት ከእግዚአብሔር ፍቅር አይበልጥም። እና እግዚአብሔር በቃ ማለት ፍቅሩን ሬጂስት ማድረግ አልቻልኩም የሆነ ጊዜ በኋላ ና ሁልጊዜም ቢሆን ወጣት ስትሆኑ ሁሉ ነገር አልጋ ባልጋ ዋንዴ ይሄ ያያችሁት ወጣትነት ዋንዴ ብዙ ነገሮች ይበላሻሉ ብዙ ነገሮች ያረቻሉ ወጣቱኖች ሁናችሁ እንኳን ብዙ ሰው የማይደርስላችሁ ጊዜ አለ ና ወጣትነታችሁን ቶሎ ሳይረፍድባችሁ ለዲያብሎስ ግባት ከማድረጋቸው በፊት ለእግዚአብሔር ግባት አድርጉት እግዚአብሔር ደግሞ በብዙ ነገር ይባርካቸዋልና በስተመጨረሻ መጨረሻ እግዚአብሔርን በጣም ማመስገን እፈልጋለሁ። በብዙ ነገሮች በብዙ ነገሮች የረዳኝ በፍቅሩ ያጽናናኝ፣ ብዙ ሰው አጠገቤ ባልነበረበት ጊዜ ብዙ ሰዎችን እያዘጋጀ እግዚአብሔር ግን እስቲል ነው ካጠገቤ አልነበረም። እና አንዳንዴ ሰዎችን ራሱ ሳውራቸው ፊታቸው ይቀየረብኝ ነበር። በቃ የእግዚአብሔርን መልካምነት ነው የማየው በእነሱ ፊትና ኤቭሪቲንግ አሁን ላይ ሰዎች ካዩ ባይ ዲፎልት መሳቅ ይጀምራሉ እና ይሄ እግዚአብሔር ጸጋ ነው እና በጣም እግዚአብሔር ማመስገን እፈልጋለሁ። በመቀጠል መንፈሳዊ አባቴን በጣም ቲንክ ሶ ማች ማለት እፈልጋለሁ። የመንፈሳዊ አባቴ ቫልዩ የገባኝ ከዛሬ ሳምንት ነው እና የዛሬ ሳምንት ሁለት ፕሮግራሞች ላይ ቃል እንዳካፍል እድል ተሰጦኝ የነበር እና አንደኛው አስር ደቂቃ ነው አንደኛው የአንድ ሰዓት ነበር እና ለሊቱ ሙሉ አልተኛውም በቃ መጽሐፍ ሳገላብጥ ሲዲዎችን ስሰማ ምን ስልና ኢቭን ለ10 ደቂቃ ትምህርት እራሱ በጣም ሌሊቱ በቃ አድረብኝ አልተኛውም፣ ነበር ሌሊትና ሃው ማች ሞር 1000 ምናምን ሰዓት ይሄ ሁሉ አመት ያለ መታከትና በጣም ቴንኪ ሶማች ማለት እፈልጋለሁ። በጣም ቴንኪ። በመቀጠል የአርሚ ልደሮቼን እና የጓደኞቼን በጣም አመስገን እፈልጋለሁ። እንዲሁም የጓደኛዬን ፋሚሊ በጣም ቴንኪ ሶማች። በጣም ንመወድሽ ሁልጊዜ ቢሆን ያንቺ አሻራ በህይወት ውስጥ አለና በጣም ቴንኪ ሶ